እውነት አሁን ይሄን አንጀቴን ነው የእኔ ማርያምን ማርያምን እመቤቴን የእኔ እናትዬው እየበሉ ነው፣ አያጎርሱኝም። እሺ፣ ያጎርሱኛል፣ እባክህ ማርያምን። በእውነት ደስ ይለኛል። ላስነሳሁት ነው ግን ሳይሰስቱ ደግሞ። አሁን ጨረሰብኝ ሊሉኝ ነው አይደል? ይሄን ሁሉ አንተ ለኛ እያጎረሳችሁ አይደል ነው። አሁን እውነት የሰንበት ምሳ በጣም ነው። ይምጡ ችግር የለም አንሄድም። እዚሁ እኮ ነው፣ ላውራሁት። ምን ታወራኛለህ? ይምጡ ላግዝዎት ነው እናቴ፣ ላግዝዎት ነው። ይምጡ ግዴ ነው ነው እንዴት አድርገው ይዘውት ነው መልዕክተኛው እባላለሁ ሰዎች አግዝ እያሉ እንደዚህ ሰው ይልቀኛል? እና ላግዞት ብዬ ነው እሺ እናቴ እሺ እሺ እቺ ስንት ትመስልታለች ታቋደው እኔ እስቲ እረ፣ ተባረክልኝ የእኔ እናት። ሰማያቱ ሰንበታ ክቡር ማለት ነው እንጂ ንብረት ለእኔ ተሰጥተኸኝ ማለት ነው። ለርሶ ነው እናቴ፣ ለምን ዋሻለሁ። ሰንበታ ክቡር አሜን። የእኔ እናት አሜን። ይሄ ለእኔ እና እግዚአብሔር ይስጥህ። አስር ሺ ብር ናት። እሺ፣ እሱ ጉርሻዋን ልጨምርልህ ተኔ። የእኔ እናት፣ አይ ይበቃኛል። እኔ አሁን ደስ እንዲህ ላይ ነው። ዝም ብዬ ከእሱ ጋር የጎረስኩት እንጂ በቄ ነው እናቴ አሜን አልገባም አሉኝ ደግሞ። እንትን እንዳልልዎት ይግቡ ስልዎት እምቢ አሉ። ይገባኛል አይ ደግሞ ስለሚያስፈራም መኪና ውስጥ መግባት ልክ ነው። እስቲ ይህቺን ደግሞ የጨመረው የኔ እናት፣ አሁን ደግሞ እንጂ ሀያ ሺህ ብር ማለት ነው። ባጠቃላይ የኔ እናት ዛሬ ሀብታሙ ነው። አይ በለ ተሰምቶ እንግዲህ የእውነት ተሆነ አረ ማዘረን አልዋሽም። እኔ ልጆት አይደለሁ? ማርያምን ማርያምን እናቴ ሚካኤልን ሚካኤልን እመቤቴን የኔኔ እናት እየዋየ እንግዲህ ማለት እኔ በቃ አሁን መኪና ግቡ ምናምን ይሄ ሰው ባየውም ጥሩ ዋራ ይደብቁት፣ ይደብቁት። አሁንም ሲጀመር ድግ ብለው ይሂዱ ከዚች እሺ፣ እንደተለያየን ቶሎ ይጥፉ ዚች እና ይሄንን ያደረግክልኝ አምላክ ፈጣሪ አንተን የበላይ ይርዲያ የእውነት እኔ እኔ መልዕክተኛ ነኝ። ስሙን ይላልኝ ታማሚ አስተማሚ ነኝ ማለት አዎ፣ የገንዘብ ለታማሚው ቁርስ እየገዛው ትሰጥ ምንም ትሰጥ። እንግዲህ ይሄ ላይ ጥሩ በጎ ሰራሃለ ማለት ነው። ተዝበ ላይ ደግሞ ለአንተ ይስራል። አሜን። እኔ ነኝ አሜን። አሜን። እውነት የገንዘብ ለእኔ ለእድሜ ልኬ ነው። ግን አሁንም አላመንኩም። ይመኑኝና እኔ ሳይሆን ዛሬ እግዚአብሔር ለሱ መልካም ያደረገው ነገር ነው። እና አምላኮትን ያመስግኑ። እሺ። እናቴ እኔ የመለኩሴ ልጅ ነኝ አሏሽ። የሞለክሲ የመለኩሴ ልጅ ነኝ፣ የሚካኤል ልጅ የሚካኤል ልጅ የማርያም ልጅ፣ አዎ የማርያም ልጅ። ይህንም በትነህ ለህዝብ ታትሰጥ ለእኔ የሰጠሀኝ ነገ እኔ አንድ ነገርም ብሆን በቃ ቅዱስ ሚካኤል ነው የምለው እኔ ሚካኤል ነው አባቴ። ያመስግኑ፣ አምላክ ያመስግኑ ይሄን ያደረገሎት። እኛማ ተራ ሰው ነና። እናቴ በቃ አሁን ሰላም ይበሉኝና መልካም ሰላም ይሁንልኝ። እናቴ እኔ አሁን ብነግርህ ዛሬ ብዙዎች እንደዚህ ያሉ ስለሚያታልሙ ስለዚህ አላምነውም። ምንም ችግር የለም። በቃ የመኑኝ አሁን ይኸውልህ ጎረምሶች እዚህ ጋር ስለቆሙ እያዩ ተነስተው ይሄዱ እኔ እዚህ